ሰላም፣ ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ወይም ፕሮግራም ለምትከታተሉ እንደምን ዋላቸው ማለት ትፈልጋለሁ። ዛሬ ሚያዚያ 13 2017 በኢትዮጵያ የዘመን አቆጣጠር፣ አፕሪል 21 2025 በግሪጎሪየን ካሌንደር እለተ ሰኞ የጋት ውሎ አጫጭር መረጃዎችን ወደ እናንተ አደርሳለሁኝ። ለመላው የክርስትና እምነት ተከታዮች ወይንም ፋሲካን ለምታከብሩ ትንሳኤን ለምታከብሩ በሙሉ እንኳን አድረሳችሁ እንኳን አድረሰም ማለት እፈልጋለሁኝ። አይሆፕ በዓሉ በሰላም እንዳለፈ ተስፋ አድርጋለሁ። በእኔ በኩል በጣም ቆንጆ በዓል ነበረ በዘልማድ የሚደረገውን አድርገን የሚታረደውን አደን ቆንጆ በዓል አሳልፍ ያለሁኝ። እንግዲህ ኦፍኮርስ ያው እንግዲህ ትናንትም በዓል ስለነበረ ቅዳሜም፣ ግዥም፣ ቅርጫውም በዛም በዛ መዋከብ ስለነበረ ወደ እናንተ አልመጣሁም። ለዚህም በጣም ኢቺወሌ እንግዲህ ያው ትረዱታላችሁ፣ የበዓልን ቫይብ እና በዛ ምክንያት ነው። ከዛ ባለፈ ያው ዛሬ ጊዜ ብዙ የሚዲያ አማራጮች የኒውስ ፕላትፎርም ስላለ እንደምትከታተሉ እያንዳንዱ ጉዳይ ተስፋ አደርጋለሁኝ። ዛሬ እንግዲህ ምናልባት ቫቲካን ኒውስ ሁሉም የዓለማችን የዜና ማሰራጫ ማህበራዊ ሚዲያም ቢቢሲ፣ ሲኤንኤን እና አልጅዚራ ዘግበውታል። ቬሪፋይድ የሆነ ቫቲካን ኒውስ በቅርቡ የከፈቱት ወደ አምስት መቶ ምናምንሻ አካባቢ ተከታይ ያለው ቬሪፋይድ ነው። ኤኒዌይስ ቫቲካን ኒውስ ዛሬ ጠዋት ሶስት ሰዓት ከአርባ አምስት ፖፕ ፍራንሲስ ማረፋቸውን አሳውቋል። በሰማኒያ ስምንት ዓመታቸው ምንድን ነው አት ናይን ፎርቲ ፋይቭ ኤም ሶስት ከአርባ አምስት ጠዋት ማለት ነው። ኦን ኢስተር መንደይ ካርዲናል ኬቪን ፌሬል ካሜሪንጎ ኦፍ ዘ አፖስቶሊክ ቻምበር ስፖክ ዚስ ወርድስ አት ካዛ ሳንታ ማርታ የፖፕ ፍራንሲስ መኖሪያ ቤት ማለት ነው፣ እዛው ቫቲካን ውስጥ ሆኖ ካዛ ሳንታ ማታ። ውድ ህቶቼ እና ወንድሞቼ ይህን የምነግራችሁ በታላቅ ሐዘን ውስጥ ሆኜ ነው። ዛሬ ጠዋት በአንድ ሰዓት ከሰላሳ አምስት የሮማ ጳጳስ ፍራንሲስ ወደ አባታቸው ተመልሰዋል የሚል መልእክት ሶስት ከአርባ አምስት ላይ ነው ብሪፊንጉ የተሰጠው ፖፕ ፍራንሲስ አንድ ሰዓት ከ35 ነው ያረፉት እና ዲረስት ብራዘርስ ኤን ሲስተርስ ውድ እህቶችና ወንድሞች ዊዝ ዲፕ ሶሮ አይመስተናውን ዘ ዴዝ ኦፍ አወር ሆሊ ፋዘር ፍራንሲስ በከባድ ታላቅ ሐዘን ውስጥ ሆኜ የአባታችንን የፖፕ ፍራንሲስ ማለፍን ለእናንተ ማሳወቅ እፈልጋለሁ። ዛሬ ጠዋት አት 7 ሰርቲ ፋይቭ ዲስ ሞርኒንግ

ስፔሻሊ ኢንፌቨር ኦፍ ተ ፖስት ኢንዴ ሞስት ማርጂናላይዝድ የወንጀልን ክቶታስ ቱ ሊቭ ቫይልስ ኦፍ ተ ጎስፔል የወንጀልን ቃል በታማኝነት በንቃት እና ዩኒቨርስልም ሁሉንም በፍቅር በመውደድ እንድንኖር በተለይም ለድሆችና ለተገፉት ጎን እንድንቆም ስፔሻሊ ኢንፌቨር ኦፍ ተ ፖስት ኢንዴ ሞስት ማርጂናላይዝድ እንድንሆን የሚል መልእክት አስተላልፈዋል። አይ ቲንክ የአባታችንን ለመላው የካቶሊክ እምነት ተከታዮች መጽናናትን እመኛለሁኝ። ነፍሳቸውን ደግሞ በአባታቸው ቤት እንዲያ ነው በአባታቸው እቅፍ እንዲኖሩ እመኛለሁኝ። አይ ብዙም እንኳ ጢአተኛ ስሮንኩ እንደዚህ አይነት እና ምናልባት እንግዲህ አቡነ ፍራንሲስ አስራ ሁለት ዓመት ነው ያገለገሉት በሮማን ካቶሊክ ቸርች እኔም አውቃቸው አክቹዋሊ በ2015 አንድ ሃርቫርድ ቢዝነስ ሪቪው ይወጣ ቸክ አድርጉት ጎግል ላይ አለ ጋሪ ሃሜል የሚባል የሃርቫርድ ቢዝነስ ሪቪው ጸሐፊ እኔ ቢዝነስ መምህር ስለሆንኩኝ ያኔ እንደተመረጡ በሁለት ሺህ በፈረንጆች በ2013 ነው የሮማን ካቶሊክ ሊቀ ጳጳስ የሆኑት እና እንደተመረጡ ጳጳሳትን ከዛ በታች ያሉትን የካቶሊክ ቤተክርስቲያን፣ እንግዲህ ካቶሊክ ቤተክርስቲያን እንደምታውቁት የቫቲካን ካቶሊክ ቸርች ባለማችን ግዙፍ ግዙፍ የሚባል ሀብት ያላት ጠንካራ የሆነ በጣም ብዙ ሪልፍ ኤጀንሲዎችን የምታስተዳደር ሮም ውስጥ የምትገኝ ልክ የአዲስ አበባ ያለውን መንበረ ፓትሪያርክን ውሰዱና የእኛ መንበረ ፓትሪያርክ ጠባብ ነው። ቅድስተ ማርያም ያለው ግን እዛም ኮምፕሌክሱ ልክ እንደ ቪላ ሶማሊያ ወይ እንደ ፕሬዚደንሽል ፓላስ የሆነ አዲስ አበባ ያለው እኮ የቫቲካን ኤምባሲ ይሰፋን ነው አለ ምንለው። እዚያ ያለ በአግሪመንት ያኔ የሮማውያን ወይም የዚህ የጣሊያናውያን መንፈስ በጣም ተዳክሞ ስለነበረ እሱን በክፍፍል አግሪመንቱም አለ ራሷን የቻለች እንድትሆን። አሁን ለምሳሌ አንዳንዴ አገር ነች ቫቲካን፣ በሀገር ውስጥ ያለ ሀገር፣ ሮም ውስጥ ያለች ራሷን የቻለች ሀገር እና እዩ። ሊስት ኦፍ ላንድሎክድ ካንትሪ ብላችሁ የባህር በር የሌላቸው ሀገር ብላችሁ ስትገቡ ቫቲካን ልክ ሀገር ስለሆነች ላንድ ሎክድ ብሎ ያመጣል። የቫቲካን ዜጎች ሰባት መቶ ምናምን ናቸው ሰባት መቶ አስራ ሁለት ይሆን እንግዲህ፣ ያው ደግሞ አንድ አባታችን ሞቱ፣ ሰባት መቶ አስራ አንድ ይሆናሉ ማለት ነው። ወል ዛሬ ያለውን ለምን አልነግራቸውም? ራይት ነው ዛሬ አንድ ሰው ቫቲካን ሲቲዝን ወይም ቫቲካን ቫቲካን ፖፑሌሽን እና ያ ፖሊሲ ዛሬ ይህንን ልነግራችሁን ስ የሆነ ጊዜ የላንድ ሎክድ ሀገራት መረጃ ወደ እናንተ ሳመጣ መረጃውን ነግሬያችሁ ነበረ እና ዘ ሆሊሲ ፖፕሌሽን ኢዝ ኤኩቫለንት ቱ ይላል ዜሮ ነጥብ ቁጥሩ ልነግራችሁ ነው። ዜሮ ነጥብ ዜሮ ስንት ዜሮ መሰራች ከዜሮ ነጥብ በኋላ አንድ ሁለት ሶስት አራት አምስት 0000 61 ፐርሰንት ኦፍ ዘቶታል ወርልድ ፖፑሌሽን ብሎ ሆሊሲ ራንክስ ነምበር 234 ብሎ ሆሊሲ ፖፑሌሽን ዛሬ 500 ሬ ራይት ነው ወርልዶሜትር እንደሆነ 721 ብዬ ነግሬያቸው ነበረ የሆነ ጊዜ ዳታውን ምንድነው በ2025 ፖፕሌሽኑ ዛሬ 501 ነው። በ2024 496 በ2023 496 በ2022 506 በ2025 28 በ2015 572 በ2026 21 በ2005 659 2000 ላይ 690 1995 ላይ 705 1997 26 75 32 ያ ዛሬ የሆሊሲ የቫቲካን ሕዝብ እና የራሳቸው ፓስፖርት አላቸው። አገር ነው። በቃ ሊስት ኦፍ ላንድ ሎክት ካንትሪ ብላችሁ እዩ። እና እዛ ላይ እኚህ አቡነ ሊቀ ጳጳስ ፍራንሲስ እንደተመረጡ አስቀድሜ እንዳልኳችሁ ጳጳሳትን እና በዛ ውስጥ ያሉ አንድ ታይምስ ማጋዚን አስታውሳለሁ። ከላይ የሊቀ ጳጳስ ልብስ አድርጎ ከታች ደግሞ ሲዩት ማኔጀሪያል ስዩት አልብሰው ያንን አውጥቷቸው ነበርና አስራ አምስት የመሪዎች የመሪነት 15 በሽታዎች የሚል የእሳቸውን ንግግር አድርጎ መሰረት አድርጎ the 15 diseases of leadership according to pope francis 15 የመሪነት በሽታዎች በፖፕ ፍራንሲስ መሰረት ተብሎ ወጥተው ነበር እና ጋሪ ሀሜል አፕሪል 14 2015 ብዙ ጊዜ uh, ያ ለተማሪዎች አስተምሪያቸው አውቃለሁኝ እና አንድ ሪፈር ከምናደርገው ነገሮች አንዱ የአስራ አምስቱ የመሪነት በሽታዎች በሚል አንደኛው፣ የመጀመሪያው ነገር ዘ ዲዚዝ ኦፍ ቲንኪንግ ወያር ኢሞርታል ኢሚን ኦር ዳውን ራይት ኢንዲስፔንስብል መሪዎች። የመሪነት አንዱ በሽታ ራስን ዘላለማዊ አድርጎ ማሰብ፣ የማይተኩ አድርጎ ማሰብ ኢሞርታል የሚሆን ዘላለማዊ ዳውንራይት ኢንዲስፔንሰብል የማይተኩ እነሱ ስላሉ ብቻ ተቋሙ የሚኖር ሀገር የሚኖር የሚመስል ይህ አንዱ ነው እና አስ ሊደርሽፕ ቲም ዊች ኖ ሰልፍ ክሪቲካል ዊች ዳዝ ኖ ሴክ በዲ ሲም ቪት ቱ ሜተሪ ማይተልፓስ ቱ ዘንምስ ንፒፕ ታዘር ርታል የሚን ኢንዲስፐንል እና ከእናንተ አንዱ መካነ መቃብራትን መካነ መቃብሮችን ሄዳችሁ ጎብኙ። ራሳቸውን ዘላለማዊ የማይተኩ አድርገው ያሰቡ የነበሩ ግን ስማቸው መቃብር ላይ ተጽፈዋል። እና እናልፋለን የሚል የመጀመሪያው እንደዚህ እንዳታስቡ፣ የሚል ያው እንግዲህ በኋላ እኔ ከተማሪዎች ጋር ምናልባት እዚህ ያስተማርኳችሁ ካላችሁ ቼክሊስት ሁሉ ለማዘጋጀት እየሞከርን ነበረ። ሃብ ሰች ፊሊንግ የሚል ሁለተኛው፣ ኤክሰሲቭ ቢዚነስ። መሪ አሁን እኛ ሀገር ላይ ልክ መሪ ሲባል እድር አይሄድም ቁብ አይሄድም ማህበራዊ ክንውን፣ ስፖርት አይሰራም ወይ የሆነ ሶሻል ላይፍ ላይ እንጂ ሲያደርጋል ነይ መሪ ማለት ወይ አስተዳዳሪ ማለት እኛ ከር በቃ ቢዚ ነው፣ ጊዜ የለውም እኮ ምናምን ነው የሚባለው። ቀብራ ሄድም እንዳልኳቸው አስቀድሜ ሰርጋ ሄድም ክርስትና ሄድም ምን አይልም። ይህ አንዱ በሽታ ነው ነው አናዘር ዲስ ኢስ ኤክሰሲቭ ቢዚነስ ኖ ሰውነህ፣ ራስህን ቢዚ ማድረግ የለብህም በተገደበ ጊዜ ለቤተሰብህ፣ ለማህበራዊ ክንውን ለግል መስጠት አለብህ የሚል ነው። ስ ን ዞስ ኢመርስ ዘምሰል ሲን ወርክ ኢንቪቴብል ነግሌክት ቱ ረስ ዋይል ማረፍ አለብህ ማለት አለብህ። ሶስተኛው ን ሪ ዲስ ሜንታል ን ኢሞሽናል ፓትሪፊኬሽን በቃ ራስን ንጹህ ቅዱስ አድርጎ ማሰብ ይሄ በራሱ አንድ ዲዝዝ ነው ከአስራ አምስቱ አሁን እንግዲህ ምንድን ነው ወደ ስንተኛ ማለት ነው? ሶስተኛ እና እና ይሄ ዘ ዲዚዝ ኦፍ ሜንታል እንድ ኢሞሽናል ፐትሪፊኬሽን ግዴ ምንድን ነው? በቃ ራስን ልክ ጭንቅላታችን ካዘኑት ማዘን አለብን፣ ከሚስቁት መሳቅ፣ ከሚያለቅሱት ማልቀስ። በዲሲፕሊን ሰራተኛ ልናሰናበት እንችላለን። ሊሰናበት ይችላል። ለልማት ተብሎ አንድ ሰው ቤቱ ሊፈርስ ይችላል ወይ አንድ ሰው በወንጀል ሊፈረድበት ይችላል። ሜንታል ኤንድ ኢሞሽናል ፐስፊኬሽን ግን አያስፈልግም። ማዘን አለብን። የዘመድ ቄስ እየቀደሰ ያለቅስ እንደሚባለው ቅዳሴ ነው መቀደስ አለበት። አጎቴ ሊሆን ይችላል ቄሱ፣ ቅዳሴውን መቀደስ አለበት። ግን አይ ስራ የቅዳሴ ነው ማለት ብቻ ያለበት ማልቀስም አለበት። መሪ ቄሱ ልክ እንደዛ በልማት ምክንያት ቤት ሊነሳ ይችላል ወንጀል ውስጥ ተሳትፎ ድርጅቱ ሊዘጋ ይችላል ቅጣት ሊቀጣ ይችላል ማልቀስ ማዘን ምንድን ነው ይሄ ሶስተኛው ዘዲስ ኦፍ ሜንታል ኤንድ ኢሞሽናል ፓትፊኬሽን ሰውን ሰው አለመሆን አለማዘን ከሚያለቅሶት አለማልቀስ ከሚስቁት አለመሳቅ ይህ አንዱ ዲዚዝ ነው ይላሉ አራተኛ ዘዲስ ኦፍ ኤክሰሲቭ ፕላኒንግ ማቀድ ማቀድ ማቀድ አሁን ወታሽ ድረስ ወርዶ የቢሮ ኃላፊ ከሆነ እታች የዕለት ከዕለት እቅድህንም ላቅድልህ የሚላለው የባላንስ ስኮር ካርዱን ካልሰራውለታችን ንፋንክሽናሊዝም። አምስት ዘ ዲዚዝ ኦፍ ፑር ኮርዲኔሽን ዝርክርክነት አለማቀናጀት። ዋንስ የሊደር ሉዝ የሰንስ ኦፍ ኮሚኒቲ አመንግ ዘምሰልብስ ዘ ቦዲ ሉዝስ ሃርመንየስ ፋንክሽኒንግ ኤንድ ኢኩሊብሪየም ዘን ቢካምስ አን ኦርኬስትራ ዛት ፕሮዲውስስ ኖይዝ

ትልቅ ቦታ ላይ ስንደርስ ትናንት በቸገረን ጊዜ የረዱንን ወደ ላይ እንድንወጣ የገፉንን የገፉንን ዝ ፖዘቲቭ አይዞ በርታ ስንወድቅ ያነሱንን፣ በመከፋታችን በመውደቃችን ያዘኑልን፣ ከአንደበታቸው መልካም ቃል ያወጡልንን ሁሉ እነዚህን መርሳት አንዱ የሊደርሽፕ ዲዚዝ ነው ይላል። ሰባተኛ ዘዲሶፍ ሬቨለሬ ን ቫንግሎሪ ተቀናቃኝነት ራስን በሚያገኙት የወር ደሞዝ፣ ራስን በሚያገኙት ጥቅማ ጥቅም፣ ራስን በፖዚሽን ውስጥ፣ ራስን እዛ ቢሮ ውስጥ ባለ ኦቨር ኦል ሴታፕ ማየት፣ መገምገም። ይሄ ዌን አፒራንስ ኦው ፐርክስ ፐርክ ጥቅማ ጥቅሙ ማለት ነው። እንደ አወር ታይትልስ ቢካም ደ ፕራይማሪ ኦብጀክት ኢን ላይፍ ከዚህ በፊት ክቡር ጠቅላይ ሚኒስትሩ ተኮፈሳችሁ አሞርፈሱ ናችሁ። ልክ ሹፌር ይነዳልሃል መኪናህን ሾፌር ይዟል በር እንኳ ከፍቶ የማይወርድ ሰዎች አሉ አይደል? በር እንኳን ወርደው ከአጃቢዎቻቸው አብረው ከፊት ከሾፌሩ ጎን አጃቢ አለ፣ ከኋላም ግራና ቀኝ ይኖራቸዋል አጃቢ። አንዳንዶቹ ከኋላ ደግሞ ከመኪናው በኋላም ይኖራቸዋል። በር እንኳን መክፈት የማይፈልጉ እና አጃቢያቸው ወርዶ በር የሚከፍትላቸው እነዛ ሰዎች አሉ። ዘዲዝ ሶፍ ሬቨለሬን ቫንግሎር። ይሄ በቁሳቁስ በጌጣጌጥ በጥቅማጥቅም በታይትል በማረግ ውስጥ የተጀቦ ልብሱ ውስጥ የተቀረቀሩ ሌላ። ዘዲዝ ሶፍ ኤግዚስቴንል ሲዞፍሪኒያ የሚባለው ይሄ ዚስ ዘዲዝ ሶፍ ዞስ ሁ ሊቭ ዳብል ላይፍ

ይመጣሉ በቀጥታ ቢሮ ተከፍቶላቸው የቢሮ ቁጭ ላሉ ማን ዘበኛ ነው፣ ማን ጽዳት ነው፣ ማን ምንድን ነው የሚሰራው ኢብን ቢሮ ስንት ህንፃና ያለው እነማን ምን ቸግሯቸዋል፣ ማን ጥቁር ልብስ ለብሷል፣ ማን ናግብቷል፣ ማን ሀዘን ነው፣ ቦርድ ላይ ምን ተብሎ ተጽፏል፣ ያ ሁሉ የማያ በቢሮክራሲ ግድግዳ ውስጥ ታጥረው የሚኖሩ አንዳንዶች እኮ ተሹመው ወርደው ሲሄዱ ሁሉ ቢሮ በየት በኩል እንዳለ ጋራጅ ቤት እንዳለ ንብረት ክፍል በየት እንዳለ ስቶር ምናምን የማያውቁ ፋይናንስ ምናምን የማያውቁ ሌላ ዘዲሰፍ ጎሲፒንግ ግራምፕሊንግ ን ባክ ቢቲንግ ከጀርባ ሰውን የሚያጠቁ ሾክሾክታ ወሬ የሚያደራጁ ኔትወርክ የሚሰሩ እነዚህ ዘጠነኛ በሽታ ነው። አስር ዘ ዲዚዝ ኦፍ አይዶላይዚንግ ሱፒሪየርስ ላይኛውን የበላዮቻቸውን አለቆቻቸውን እንደ ጣዖት የሚያመልኩ ታችኛውን ደግሞ የሚረግጡ። ዚስ ኢዝ ዘ ዲዚዝ ኦፍ ዞዝ ሁ ኮርት ዘር ሱፒሪየርስ ኢን ዘ ሆፕ ኦፍ ጌይኒንግ ዘር ፌቨር። ከላይ ያሉት አለቆቻቸው ይጠቅሙናል፣ ወደ ተሻለ ፖዚሽን ይወስዱናል በሚል ለላይኛው የሚንበረከኩ ታችኛውን የሚረግጡ ማለት ነው። ዘይ አር ቪክቲምስ ኦፍ ከሪሪዝም ኤንድ ኦፖርቹኒዝም እዛ የሆነ ፐርሰንስ ራዘርዛ ንደላ ድሚሽንፍቶ ኦርጋናይዜሽን የተቋሙን ተልኮ የተቋሙን ራእይ፣ እሴቶችን፣ ግብና ዓላማ ሳይሆን ለሰዎች ሽር ጉድ የሚሉ ዘ ዲዚዝ ኦፍ አለቃን ማክበር ግን ግድ ነው። ዘ ዲዚዝ ኦፍ ኢንዲፈረንስ ቱ አዘርስ

ፌ ኦፍ ሰቨሪቲ ንትሪዘር ስስ ንደር ርንስ ሪገር ን አርጋንስ ይሄ ዘስ ዳውንካስት ፌ ዝቅ ያሉትን የተቸገሩትን ልክ ከላይ ያሉትን ሱፐሪየሮችን በሀብትም በስልጣንም በዝናም ላሉት ሽርጉድ ማለቱ እንዳለው ነው። ድሆችን የተገፉትን ማርጅናላይዝ እንዲሆኑ ለነሱ ስሜት አልባም ነው መበደል እንዲያው እንዳይመጡ ቢሮ እንዳላያቸው እዛው ፍቱላቸው የሚሉ ዘርስ ኦፍ ሆርዲንግ ይሄ ሆርድ ማድረግ ማግበስበስ ጥቅማጥቅም ሊሆን ይችላል። ኢቨን ፖዚሽኑ ልኮ የሚያገበሰብሰዋሉ። እኔ አስታውሳለሁ አንድ የዩኒቨርሲቲ ፕሬዚዳንት ስሙን አልጠራውም ራሱን በራሱ ሾመ። እዚህ ዩኒቨርሲቲ ዶክተር ከሌ እዚህ ዩኒቨርሲቲ ጉዳዩ የዚህ የፀረ ሙስናና ስነ ምግባር ዳይሬክተር ሆኖ መሾመወት ስለመግለጽ ይላል። በዚህ በዚህ በዚህ በዚህ በዚህ ጀምሮ እንዲሁ ነው የተሾሙ መሆኑን ብሎ ራሱ ሾሚ ራሱ ራሱ ራሱ ፕሬዝደንት ነው ዩኒቨርሲቲው ራሱን ይሾማል አውርድማል ማግበስበስ

ቢን ክሊክ ስ ር ር ን ን ግ ስ ኒምን ሲብል ምንም ችግር የለውም አለ። በየተቋሙ ክሊክ አለ። አምስት ስድስቱ ነው። ግን በሂደት ምን ይሆናል? ያ በዛ ክሊክ ውስጥ ብቻ መርስ ይደረግና ሌላውን መርሳት እነዚያ ክሊኮችም የራሳቸውን ክሊክ እየፈጠሩ አጠቃላይ ሀገራዊ አጠቃላይ ተቋማዊ መሆኑ ይቀርና በሂደት ቤተሰባዊ ወይ የዛ ክሊክ ቤተሰብ የሆነ ይመጣል ማለት ነው። ሌላው እንግዲህ ዘዲዚዝ ኦፍ ኤክስትራቫጋንስ ን ሰልፍ ኤግዚቢሽን ራስን ማሳየት ራስን ማጋነን፣ ይሄ በብልጭ ልጭ ውስጥ ዲስ ሀፕንስ ወን ሊደር ተርንስ ሂዝ ኦር ሀር ሰርቪስ ኢንቱ ፓወር ኤንድ ዩዝ ዳት ፓወር ፎር ማቴሪያል ጌን ኦር ቱ አኳየር ኢቨን ግሬተር ፓወር ዲስ ርን ብ ራት አኪሚሌት ፓወር ይሄ እንግዲህ ኤግዚቢሽን የሆነ ብልጭልጭ የበለጠ ለማግበስበስ። እነዚህን አፕሪል 14 2015 የወጡ ናቸው። እና እንግዲህ ምናልባት ከፖፕ ፍራንሲስ ሌሎች ደግሞ በሃይማኖት ደግሞ የፖፕ ፍራንሲስ የሃይማኖት አስተምሮ ይኖራል። እኔ እንግዲህ በጣም ብዙ ኮርሶችን ሊደርሽፕ ላይ አስተምር ስለነበረ

እንግዲህ ማለት የምፈልገው ከብፁ አባታችን ያው ልንማራቸው የምንችላቸው በየዘርፉ በየዘርፉ አስተምሮች አሉ። የዓለም ሀገራት መሪዎች የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን ጨምሮ የዓለም ሀገራት መሪዎች የህንድ፣ የአሜሪካ በሙሉ የዓለም ሀገራት መሪዎች መጽናናትን እየተመኙ ሐዘናቸውን እየገለጹ ነው ያሉት። ለጋቱ አይንክ እነኚህ ይበቁናል። በኋላ ላይ በጋ ትዕለታዊ ምሽት የትግራይ ወይ ትግራይ ከምንለው የህዋት ሻቢያ ግንኙነትን እንገመግማለን እና የሌሎች ቀጠናዊ ጉዳዮችንም መልሰን እናያለን። አብራችሁኝ ሁኑ። አብራችሁ ስላላችሁ እጅግ እጅግ በጣም ደስተኛ ነኝ። ሸር ላይክ፣ ሰብስክራይብ አድርጉ። ጋት ሚዲያን በስፖርት ታንክስ ደግፉ። መልካም በዓል መልካም ፋሲካ። በድጋሚ ታንኪዩ